ሁለት ዓመት ኮንትራት እንትናቸውን ከጨረሱ ፍርሚያው ሁለት ዓመት አይደል የሚለው ውጡ ማለት ችላለሁ። ውጡ ማለት ችላለሁ። ስፈልግ ደግሞ ጨምሩ፣ ካልጨመራችሁ ውጡ ማለት ችላለሁ። አሁን ከአንድ ቤት አሁን ሶስት ሺ ብር ሶስት ሺህ ብር አይደለም፣ ማከ አንዱን ቤት ሶስት ሺህ ብር ነው ለዛውም፣ እኔ ርካሽ ነው የማከራየው። እኔ አንድ ክፍል ቤት ሶስት ሺህ ብር ነው የማከራየው፣ እናቴ በአምስት ሺህ ብርና በስድስት ሺህ የሚከራየውን ክፍል ከነ ከነ መብራቱ አዲስ አበባ ውስጥ ነው። የት ነው አዲስ አበባ ውስጥ አው የኔ አሁን ከኔ ያነሱ ቤተሰቦች ነው። ምን መሰለሽ እንዴት መሰለሽ እርካሽ ያረኩት የልጄ ጓደኞች ናቸው። ይው ሶስቱም ክፍል የልጄ ጓደኞች ናቸው። እኔ እዚሁ ላይ ነው እንደውም እውነቱን ስነግርሽ ማለት ነው አንድ ሺ ሁለት መቶ ነበር እኔ ስመጣ ነው አሁን ሶስት ሺ የገባው እንጂ አንድ ሺ ሁለት መቶ ነበር የማከራየው። ምንም በእውነት ነው የምልሽ በእውነት መቼም እውነት ውሸት አይደለም። እግዚአብሔር ምስክር ነው። አሁን ይኸው ይደውሉልኝ። የትም ማለት ከአይቶ ሳያቸው እዚህ ናቸው። ገናኔና ወይነት እነፍርዬ ነበሩ መጣው

የምር እንዴት እንዲያስጠላኝ ኢምቦክስ ገብቼ ማንም ላይ ላይ ያለው ብዬ ምን ብዙ ማስረሻ ናቸው። መደጋገሙ አያስፈልግም። ሰው ዝም ብሎ ያወራል። እነዚህ ልጆች ለእኔ የአይምሮዬ እድሳት ናቸው። ሃይሚና ብሩኬ የአይምሮዬ እድሳት ናቸው ለእኔ ማለት ነው። እና ልልሽ እነዛ ልጆች ሹፌር ናቸው ከውጭ ሳይሆን ልጆቹ ብዙ ጠላት ያላቸው እዚህም፣ አስመሳዮች ብዙ

በቆጠርልሽ በጣም ነው የምትገረሚ። ማርያምን በቃ። እሱ ከሄደ ወዲያ ደግሞ መቼ ተመልሶ ይመጣል? ጭንቀት መስ በኢየሱስ ክርስቶስ ብቻ ፈጣሪ ያምቀን አልፎ ለዚህ ደርሰዋል። እሱ ሲመጣ ወይኔ እናት ወይኔ እያልኩ ነገሩ አሁን ተባባሰ እያልኩ እየተጨናነቅ

ተመልሶ ከመጣ ወዲህ ደግሞ እንደ አዲስ ሌላ በጥብቅ ደግሞ ተጀመረ። እኔ አሁን ይሄ ነገር ስራ መሆኑ እንግዲህ ስራ ነው ተብሏል። ስራ መሆኑ ስራ መሆኑን አሁንም እኔ ማቀው እውነቱን ነው ምነግርሽ። እሷም ሶስት ሺ ሁለት መቶ ሺዋን እንትኗን በሞላች እሱም ቢሞላ ከዛ እውነቱን ባወቅን ነው ምለው እኔ ምን መሰለሽ ትክክለኛ ነገር እውነት ሊንገርሽ አንድ ቦታ እኛ ሁልጊዜ ጊዜ ፕራንክ አድርጎን አድርጎን ሲላደነ አዘዙን እኛ ፕራንክ ነው እያለን እነዚህ ልጆች ብዙ ቦታ እንዳይሄዱን እኔ መሱ ቦታ ቦታ ፕራንክ ምን መለያየት ክፍተት መፍጠር ትፈልጊያለሽ? መለያየት ትፈልጊያለሽ? ከእኔ መለያየት ትፈልጊያለሽ ብሎ ሲል እሷ ጸጥ አለች። አዎ እሺም እምቢም አላለችም እዚህ ቦታ ላይ

መጀመሪያ እንደዚህ ያለች ቀጥላ ትፈልጋለች ትፈልጋለች ብሎ ሲደጋገም፣ ለራስሽ ግን እንዲህ አላት እኮ ጤና መሆን አትፈልጊም፣ ያም ያም ያም ነገር እየለቃቀምሽ አላት እኮ ጤና መሆን አትፈልጊም። በኋላ በሽተኛ እንዳትሆኝ የሰው ነገር ሰምተሽ አላት፣ አስቢበት። በር እየከፈትሽ ነው አላት። አዎ ግቡ እያልሽ በር አሁን ነገ ጠዋት ደግሞ ለማየት ያውቃል። ነገ ደግሞ ኧረ በስመ አብ እጅ እኔማ አንዳንድ ይኸው አንደኛው ስልኬ እኮ በደምብ ሰላም ያው መቼም እኔ የሚባል ነገር አልሰለቻችሁም፣ ግን እንደው ስሩ የራሳቸው ጉዳይ የኛ ደጋፊ የእኛ እንጃ የሆነ ፈተን እንትን እናድርግ እንደሱ

ናቸው። እንትን ነው እኮ አልኩሽ። ድክመቴ ነው። ቪዲዮ እኮ አለ። ዳንኤል እኮ ነው። ሶሲ እና ዳንኤል እኔ አላየኋቸውም። እኔ አላዛርም ጀምሬ ነው የተኩት። አስጠላል። ምንም አላዛርም ተለያየ አግጧት ቆይ ሰዎች አስገባ እስኪያሳይ መጀመሪያ፣ ምን ድሮ ማፈቅራት ጓደኛዋ ጓደኛ ይናት ብሎ መጣ። ትላንትና አንዱ ማለት ነው፣ ይህን አርገን ማለት ነው። የሰርግ ሙዚቃ ትከፍቻለሽ። አዘኒ ቪዲዮ ሰራ። ምናገባሽ አንቺ መጀመሪያ

አይ እኛ እንወርዳለን፣ እኛ እንወርዳለን፣ ችግር የለም። ማሬ ፈራው ሩስኪ ቁጥር አልጠፋም ብላለች። አረቢ አለች ይሄ ብያቸው የለ እኛ እንወረድላችሁ። ቆይ ኧረ ተጫወቱ፣ በጥታለች። አይ ግቡና ገዝ ከእዛ ተጫወቱ። ማን ነው የወረደው? እንጃ

ሰው ገስት ሲባል ስራ ምን ያይቻቸው አሉ ሁሉ ነው። ገስት ሲባል ጥሩ ሰው ነው ማለት ነው። አንድ ላይ ሲሰባሰቡ ይሆናል ምናልባት አል

ከዛ መልሶ ደግሞ ይቀይራሉ፣ ካሜራን ያይከሰዋለሁ ማለት ነው ምናምን በኋላ